ቆይ ሀቢባ ከዚህ በኋላ ስነስርዓት ታደርጊያለሽ? እስካሁን ታገዝኩሽ። በጣም በጣም ማህበረሰብን በዚህ ደረጃ ትረግጫለሽ ብዬ አስቤሽም አላውቅም። ከዛም ከመርገጥሽን ባለፈ ደግሞ እንደው ውሾችሽን ስብሰበስቢ ምናለበት፣ እነዚህን ውሾች ምናለበት እንደው ወደ ክትባት ምናምን ብትወስጂ፣ እንዲህ ብዙ ውሻን ያፈራሽው ናቴ ለማንኛውም ሀቢባ ጠንክሪ በርቺ። አንቺ ተጽዕኖ ስለፈጠርሽ እያንዳንዱ ሚዲያን እናውቀዋለን። መቶ የሆነ ዘጠና ዘጠኝ መልካም ነገር ተሰርቶ አንዲት ስተት ተብላ፣ እንደውም እነሱ በፈቱት ልክ፣ በዚች በጠባብ ጭንቅላታቸው በፈቱት ልክ በዛ ለክተው ብዙ ነገር ሊጮህ ይችላሉ። ውሾች ይጮሃሉ፣ ግመሉ ግን ብዙውን ቀጥሏል እንደሚባለው። እኔ እስካሁን ባለሽ ደረጃ በርቺ፣ ጎበዝነሽ ተጽዕኖ ፈጥረሻል። ብዙ ውሾችን እያየን ነው፣ እነሱ ሲጮሁ እንሰማቸዋለን። አሁን መጀመሪያ ከዛ በኋላ እቺ ሀቢባ እሁን ማህበረሰቡን ለመርገጥ አስባ ነው ወይስ ምንድን ነው የሚለውን እስኪ እንስማት። ሲቀጥል እስኪ ከእድሜ ጠገቧ ውቡ እንጀምር አይሻልም? ምን አሉ እስኪ መቼምን እርስዎ ብቻ እሺ፣ ይቀጥሉ። ቢያቆሮ ሀቢባ እናትሽ ድንጋይቱ ላይ ሸርሙጣ ልጅ ብዬሻለሁ። በጉራጌ ከመጣሽ ሪስፔክት አላረግሽም፣ ወተሽ ቅርታ ጠይቂ። አንቺ ሸርሙጣ ልጅ የአንቺ አባት እናቱ ሞተው ሱቅ ሊከፍቱ ይችላሉ። ስለ አባት በቃ በቃ በቃ ቆይ ቀስ እያልን ቀስ እያልን፣ እንደገና ደግሞ ከዛም አልፈው ተርፈው ደግሞ ማማ ለአነጋገሮት ለከት ይኑሮት፣ ምለውም ለዚህ ነው። አየት እኔ አንቱ ብዬ ነው ማከብሮት። አሁን ከዚህ በኋላ ማማ ሮማን እረፉ በቃ ከላስ ምንድነው። እድሜ እኮ ያስተምራል። ቢያንስ እንኳን ቀጥሉ። እስኪ ደግሞ ሌላ ምን አሉ? የምትባይ ወተሽ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነ ወርቅ ቤትሽ አምጥቼ ነው የምገለብጥሽ። አንቺ በስባሳ ቢጫስ የዱባይ ሸርሙጣ እናትሽ ድንጋይ ትብላ። እዛ ዱባይ ተቀምጣችሁ ማታ ማታ መሟቹ ትጨረችራችሁ ይበቃል አሁን ይወላችሁ እውነቱን ስነግራችሁ እ አሁን እንግዲህ እሷን መናገር ካለበት ማማ ሮማን ቢያንስ እሷን ነው ቤተሰብ ጋር የእንዲ ልጅ የእንዲ ልጅ ምናምን እንደ ሰው እድሜው እንኳን አይገራውም እንዴ አቃለው ሚዲያ ላይ ስትመጡ እንደ ውሻ ነው የምትጮሁት ለምን ላይክና ኮመንት ቫይራል ለመውጣት እቺ ልጅ አሁን ተጽዕኖ ስለፈጠረችባችሁ አናታችሁ ላይ ቁጭ ስላለች ብቻ በቃ ቫይራል የሚወጣ ቪዲዮ ነው ያውም፣ በልክስክስነት በአነጋገር ለከት። እንደውም የጉራጌን ህዝብ የምታዋርዱት እናንተ እንጂ እሱ አይደለችም። እሷ የተናገረችበትን ወይ እንሰማዋለን። ሲቀጥል ሌሎችም ደግሞ እያደነቁ ማለት ገብቷቸዋል እኮ ነጎች፣ እነ ምናምን ምናምን፣ ምንድን ነው አሁን አብረዋቸው ምናምን፣ በቃ ላይቭ ላይ ይገባሉ። ጓደኛ ናቸው፣ ሲታዩ ጓደኛ ናቸው። እነሱ አሁን ሀቢባ ላይ ስትገባ ብዙ ሰው ስለሚከታተላት ምናምን ገት ላይ ለመሰቀል እያሽቋለጡ ይመጣሉ። ምናምን ሆናለ ክትንት አንድ ጽጠት ሲያገኙበት በውስጥ አይደለም የሚመክሯት፣ ፊት ለፊት መጥተው ነው። ያውም ባልገባቸው ነገር ላይ ሲናገሩ እንኳን ቢሆን ምናምን ብለው ነው አርፋችሁ ብትቀመጡ። የተናገረችበት ወይ፣ ሰው ከእንስሳ የሚለየው በማስተዋሉ ነው አለ ሀቢባ። የተናገረችበት መንገድ ይገባቸዋል፣ ገብቷቸዋል እኛ ኢትዮጵያውያን አሁን ቅንቅናም ስለሆንን ቅንነት ስለሚጎለን ነው እንጂ ገብቶናል። የተናገረችበት ወይ መቼ ሚዲያ ሰው ናት፣ እውቅና ውስጥ ያለች ሰው ናት። በዚህ ደረጃ ማህበረሰብን ትረቅጣለች ብላችሁ እንደማታስቡ አያምሾ እርግጠኛ ገብቶናል። እኮ ገብቶናል፣ እናንተም እየተናገራችሁ ነው። እስ ንቀጠል። እኔ አሁን እንደ ጉራጌ አይደለም ይቅርታ፣ እያወራሁ ያለሁት እንደ ኢትዮጵያ ህዝብ ነው። ምን ላይ ቆመሽ የትኛው አንግላ አስበሹ ሰራተኛ ማህበረሰብ ነው ለማለት ፈልገሽ ከሆነ ኢትስ ኦኬ። ግን አገላለጹ ይበቃሻል። ገብቶሻል፣ ሰራተኛ አየሽ ገብቶሻል። ግን ምንድን ነው ቫይራል ስለወጣ አንድ የሆነች አሮጊቷም ይሁን ምኑም ይሁን ምኑም መታው ካለች፣ እኛ የግርታ መንፈስ እንወዳለን። ማስተዋል አይደለም። ከእንስሳ እኮ አሁን እየወረድን እየወረድን በቃ፣ እኔ ብቻ ልሰማ እኔ ብቻ ያሰው ምንም አይመለከተኝም። ዘጠና ዘጠኝ መልካም ነገር ቢሰራ አንዷን አንስተቱን አውጥቼ እረጠዋለሁ። ጓደኛዬም ሆነ ምንም ለመመለስም አልጠረም። ገብቷቸዋል፣ የእሷ ብቻ አይደለም። ይቡ አንድም ደግሞ አሁን የገባቸውን ያልኳችሁ ነው ማሳያችሁ። ገብቷቸው መናገር ስላለባቸው ቫይራል ስለወጣ ነግበኔ ብለው ያስቡ ወይው ገብቶናል እያልኳችሁ የተናገረችበት ጎበዝ፣ ቅን ሁኑ። ግድ የላችሁ ቅን ከሆናችሁ ሀቢባ የተናገረችበት መንገድ በመልካም መንገድ ከፈታችሁት መልካም ነገር ነው። እንሰማታለን እኮ። አሁን አንደኛውም ደግሞ ያለችውን እንስማት። ገብቷታል እኮ እቺ። ስሟ እስከምናውቀው ድረስ በጣም ብዙ ሰዎች ስለ ጉራጌ ሲናገሩ ጉራጌን በጣም ያደንቃሉ፣ ያከብራሉ ጉራጌ ስራው ላይ ተፍተፍ ነው፣ የተለመደ ነው። ምናልባት አንቺ ስለ ስራ ለማብራራት ሞክረሽ ተደባልቁብሽ ከሆነ ባላውቅም ግን የተናገርሽው ንግግር እንደሰማችኋት ይበቃል። የዚችም ኦኬ፣ እየሰማችሁ እንድታልፉ ብዬ ነው። ምን ያህል ሰዎች ሚዲያ ላይ ስትወጡ በእውነቱ ብዙ ጊዜ ያጋጥመኛለን። አሁን ዩቲውብ ላይ የሆነ ሰላሳ ደቂቃ እንኳን የቀረጽኩት ቪዲዮ ላይ ከአንዷን አውጥተው አንዴ ሲረብጡኝ ነበር። ምን ብዬ እንደሆነ አስታውሳለሁ። እርግጥን ያደረጉ ግን ምንም አይመስለኝም። እኔ በቅንነት እስከመጣው ድረስ ምንም ማህበረሰብንም ሃይማኖትንም ምንም ነክቼ ስከማላቅ ድረስ ራሴ ነኝ ነው ምኖረው። ሰው ምን ይለኛል ሳይሆን ፈጣሪ ምን ይለኛል ብዬ የምኖር ሰው ነኝ። ለሀቅ እኖራለሁ። አለቅ ማንም መቶ ግን እንደ ውሻ ሲጮህ ደግሞ ሚዲያን አጠቃቀምን ገናውን የቲክቶክ ዘመን ላይ የመጣ ሁሉ ከምንድነው ከማወቅ ይልቅ እውቅናውን አስቀደሙና ችግር ሆነ። እውቀት ይበልጣል። አያችሁ፣ ለዛም ነው እስከዛ በኋላ አሁን እዚህ ጋር ሀቢባ ጋር ከመምጣት በፊት ሊያንሾ አሁን ለምሳሌ ስለጓደኝነት እናየው ደግሞ አሁን እውቅና ውስጥ ስትገቡ ብዙ ጓደኞች ይመጣሉ ምናም መጀመሪያ አሽቋልጣሉ ምናምን ሀቢባ አሁን ምንም እውቅና ውስጥ ባትገባ ማንም ቼክም አያደርጋትም ለምን በሉኝ እሷ አሁን ማህበረሰቡን የገለጸችበት ወይ ነው እንጂ ውስጧን እናውቃለን የተገለጸችበት ጠንካራ ለማለት ነው የነበረው ግን ምንድነው የገለጸችበት መንገድ ነው እናንተን ውውን ለምንም ማስተዋላችሁ የተወሰደባችሁ ገብቷችኋል እኮ አደለ ገብቷችኋል? ለምን እሷ አድጋለች፣ ተጽዕኖ እየፈጠረች ነዋ። ስለዚህ እሷ ጋር እንጂ ስንት ማህበረሰብን፣ ሃይማኖትን፣ ስንት የሚረጋግጡ ስንት ተረገጥን እኮ አንድ በማህበረሰብም ይሁን በሃይማኖት ደረጃም ይሁን በግለሰብም ደረጃ ይሁን ብዙ የሚረጡ በቃ ልክ አፎች ያሉበት ሚዲያ ላይ ምን ጥሩ ነው ቲቶ ላይ ምን ጥሩ ነገር ቢያንስ እንኳን ሰማንያ እንደው ሰማንያን ተው ዘጠና ፐርሰንቱ እኮ የጨቀየ ምን ያለ ጋጠ ወጥ የሞላበት ነው፣ አይደል እንደ ቲክቶክ ምሽ እንደ ዩቲውብ አደለም እ ሁሌላቸዋለው ቲክቶክ ማለት ጉሊት ነው። ዩቲውብ ማለት ሞል ነው። እኔ ዩቲውብ ላይ ልክ በምሰራሳት እኔ አሁን ዩቲውበር ነኝ። ቲክቶክ ብዙ ምን እንትን አይደለም ወላጌ ማልጫወት ወላ ላይቫሎድ ሰው ጋ ነው እንትን የምለው። ብዙ አልጠቀሙ። ለምን ጉሊት ነው ጉሊት ነው ያለው እንደነዚህ አይነት ትልልቅ የጠገቡ ወጠንሻዎች መጥቶ ቤተሰብህን ሁሉ የሚዘረጥጡ ምን የሚሉ ምንድን ነው ምክንያታችሁ? ውስጥ ባሉ ማህበረሰብ ጉራጌን ሰደቡብኝ ምናምን። እሳቸውን ዞር ብለህ ስታይ ግን ህይወታቸው ጉራጌን የማይወክሉ ከጉራጌን እንደውም የሚያሰድቡ የሚያስንቁ ትቦ አፎች እነሱ ናቸው። ሀቢባስ መልካም ብዙ ስራዎችን ሰርታለች። እግዚአብሔር ይስጥሽ። እየሰራሽ ነው፣ ቀጥይ፣ በርቺ። እኔ እንዲህ የሚጠንካራ ሴት አበረታታለሁ። ደግሞ ተጽዕኖ ፈጣሪ ስለሆንሽ ነው ብዙ ውሾች የሚሉብሽ። ለምን ሁሌ ላለው በኳስ ሜዳ ውስጥ የሚጮሆ ደጋፊው እንጂ ተጫዋቹ አይደለም። ተጫዋቹ ወደ ጎሉ ነው የሚሄደው። መስሚያሽን ጥጥ አድርጊ። ለምን መጮው ልማዳቸው ነው። እኛ ሳንረገጥ ቀርተን አይደለም እኮ ብዙ ደርሶብናል። ችግር የለም። የተናገርሽበት ወይ እኔ ስለገባኝ፣ ቅን ሰዎችም እዚህ ጋ መጥተው ኮመንት ስጡ እየተናገረችበት ነው አሁን እሷ እውቅና ላይ ስላለች። ሊያ እንኳን ምን ብላ ነበር? ስሙማ ያኔ ስታሽቋለጥ እሷ ጋር ለመተዋወቅ መጣበቅ ይወዳሉ። መጀመሪያ ስሙ እመቤቴ፣ እኔና ሀቢባ ስንት ዓመታችን? አስራ አንድ ዓመታችን ሚዲያ ላይ ጓደኛ ከሆነ አስራ አንድ ዓመት አስራ አንድ ዓመት። በቃሽ ይበቃሽ ይበቃል። ከዛ በኋላ ምን አለቻት? ከዛ ይኸውልህ እን መጀመሪያ ትውውቅ ላይ ስትገባ ምናምን አለች። ከዛ በኋላ ስሟል ብዬ ጀግነው አቡዬ ምን ጦር ሜዳ ሄዳው ዋቅታ ነው? እድሉን አገኘች። ሰው ወይኔ በላቸው፣ ወይኔ በላቸው። ግን ምናምን ምንም ጀግና ጀግ ቀብር ጉራጌ ሚስቱ ብትሞት ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው። ሞታ ሚስቱን ቀብሮ መቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያቅም፣ ሀዘን አያቅም፣ ሰርግ አያቅም፣ ወሬ አያቅም፣ ገለመሌ አያቅም። ምንም አይነት ግርግር ላይ ቢሆን ጉራጌ ሱቁን ይከፍታል። ዝናብ ሆነ ፀሐይ ሆነ ሰርግ ሆነ ምን ሆነ በቃ በቅንነት ከሰማችሁ እችን ካሰሟችሁ ይበቃል። እሷ የገለጸችው ምንድነው? ጉራጌ ቢያንስ ሰራተኛ ነው ጠንካራ፣ በቃ ይዘቱ ዋናውና ፖይንቱ ይዘቱ በቃ ይሄ ነው በቃ። የተነተነችበት አማርኛዋን እንዲህ እንዲህ ከምስተነቃጠቁ የተናገረችበት ወይ ፖይንቱ ምንድን ነው? ፖይንቱ ላይ ነው ማተኮር ያለባቸው። ጉራጌ ሰራተኛ ነው፣ እንደ ሌላው ምንእንዲምትል የሚል አይደለም። እኛም ከድሮ ምንላለን? ጉራጌ ሰራተኛና ሰራተኛ ስለምንም አይመለከተው ይሄንን ወይ ለመግለጽ ነው ይሄ ያለችው። ስለዚህ ያው ቪዲዮ እንትን እንዳይነው እንጂ ብዙ ማለት እችላለ። ስለዚህ እባካችሁ ጠዋት በቃ የተናገረችበት ወይ ጠንካራነቱን ጉራጌ ለመግለጽ የቃላት ትንሽ ስተት ካለ ማረም ነው እንጂ ምንም እንዲሚያረግጥ ምንም እንትን አይደለም። ቤተሰብ ምንም እንዲሚያሰጥ ሀቢባ እናቶች ድንጋይ ትላይሻሩ ሙጣል ጅሻሉ አርባችሁ ተቀመጡ። እና የሚዲያ ጓደኛ አታብዙ፣ እንደ እኔ ብቸኝ ሁኑ። በቃ እኔ ብቼ በስደትም ጓደኛ አልፈልግ። ሚዲያና ሚዲያ እናንተ ናችሁ ጓደኞች። አለቅ ይህን ይመስላል።